ስኛት ቁማፌት ያበልነ ውዳጀ ና ይከበርክ የኬርታ ዓለም አቀፍ ድምጥ ታጥመመም እና ትከታተልም የጌሰቦችኛ አውጀ ይዘነልክም መጣነም አውጂ ዋክላልትና የደሙ የንበዋ ስላተደምጎ ያለው እዲ ትልቅ ሰው ስዩም ነው ንፈጅ ድረስ ባታቅስሙና ይብሊ የውልፊና ግብዣኛ የምስራቅ ጉራጌ ዞን ሰላምና ጸጥታ መምሪያ በሶዶ ወረዳ በኮማንድ ፖስት ቢመረም ቀበሌዎች አውስን የመጤ ስኛትና ጸጥታ ቂነት ግምገማና የቂት ጥሎ ፋዛ በተመለከተ ይህ የውግግት መድረክ በአማውቴ ዜሮአት ቀበሌ ቂናውን ለምለም ቱካቦ ድባሎች ነናትን የምስራቅ ጉራጌዞን ዞን ስኛትና ጸጥታ መምሪ በሶዶ ወረዳ ኮማንድ ፖስት ቢመረሚ ቀበሌዎች ሀው ድረስ እየውዘዩ የይቀሲ የስኛትና ጸጥታው ዘላ ሸክት እና ተይፍት የንት ውዘዩ ቀበት ይዛያው ግት መድረክ በአማው ቴዜሩ ቁና ቀበሌቂን ነው መስከረም ኩያ ስድስት ኪትኩም ኪትኩ 18 የምስራቅ ጉራጌ ዞን ስኛትና ጸጥታ መምሪ በሶዶ ወረዳ ኮማንድ ፖስት ቢመረሚ ቀበሌዎች አሁን ድረስ እየውዘዩ የይቀሲ የስኛት ስለጽተው ዘላ ሸክት እና ተይፍት እየንት ይወዘዩ ቀይበት እዛ ተወረዲ አተባበር ቀበሌ ይተባበርም የወረዲ አመራር በቋሙ የቀበሌ አመራሮች እና በቀበሌ ደረጃ ያክላለቱ የስኛት ኮማንድ ፖስት ጎይ ተቅዲ አብዳድራ ቀረሰም ይቅነሙ ወዘላዎች አትባት የውሸከት መድረቅ ይነው የመምሪ አውለኛ አቶ ተካሊ ንጉሴ ውግግቲ በወረዲ ኮማንድ ፖስት ይመረሚ ቀበሌዎች በኮማንድ ፖስቲ ባወረረጉ ቀረሰም አሁን ድረስ የውዘይሙ የስኛት ወዘላዎች ቦሸክት ባሊ ጊዜ ወዘይ ያለበም ወዘላፎን ቦታ ይዝላለ ሆኖ ወዱ ቦኩንም በኮማንድ ፖስት በመጣነበይ ጊዜ የስኛት ወዘላ ተክልል ቀረሰም ቁናይ ቦዳበል በወረዲ ስኛት ይመጣሆም ሰቢ የገየት ስኛት ሳቢ ሆን ኮም በውሽጣ ያለምና ተማሶ ቦዳበል ይውዘይሚ በግብቶ ጠይቅ ቶቀና ጎይ ፈያው ዘላ ንዘይ ጎይ ወዘይሙ ባልሙ ተይፍትየን በኮማንድ ፖስቲ ይመረሚ ቀበሌዎች የምካክነንኮም የገየት የገየትስኛት ቁና ቦኩን በማጉላነት ወቀርቅር ቢቸልም ቀበሌዎች ቦይ ፈያው ዘላው ዘይ ያለብ ነሆም አምላካት ነው አሁን ድረስ የውዘየሚ በማመረሰቢ ደረጃ የቂኖዩ ግግቶች የመጢ ዮኒ ስጋሮቻ በደምብ ጠራራኛ ቦቀና ማለቅስር ይሰላ የሰቢው ግግት ቦቀና በሰቢ ውሽጣ ያልዲ ሽፍታነት ይውዘይም ሰቦች ላለ የህግ ግድርነት ዋከብር የማመረሰቢ ስኛት እና ተራው ቀርቅር ኮይ በትይዘ የስኛት ሰብ እየውዘየን ባሊ ወዘላ የመጢ ፈያ ነገር አብዳደራ ቦቀና ባሊ ጊዜ የቂፍ ወዘላ ኩልቃይ ለው ዘይ ያቺን ፎን ወይስ ያለው ሆም ኦድሙ ማመረሰቢ በማንም ሞጨ ተጽፍታ ሰቦች ጎይ ተባባሪ ቦሁን ለስኛት ወቁም ይነቦት ባልዲ ህግ ያከብርና የህግ ግድርነት ሏረግጥ ወዘላ ተምንም ጊዜ ቢበልጥ ፎን ቦቱ ዘይ ያለ ብሆም የወድሚ አውለኛ በኮማንድ ፖስቲ ያውኑ የወዘላዎችና ኦቀርቅር በዋሳ ካለለ ጠረር ዋብልም ኦዘይ ያለ ብንሆም አውረርሙ የሶዶ ወረዳ አተዳዳሪና የኮማንድ ፖስቲ ሰብሳቢ አቶ ብራኑ በቴ እንደባልሙ አመራሪ የቀበሌ ኮማንድ ፖስት ተክላሎች ፈጠም ወዘላ ይገባሆም የቂናኒ ፎን በኳሙ በዋስ አካላለ እየውዘዩ ያንዲ ወዘላ ይትባበር ቃይ ሆነው አውረሩ የፀጥታ ወዘላ የመንግስት ቁልፍ ወዘላ እና የማመረሰብ የደህንነት ቃይ ቦኩ ነው ሁሉም በሰንሃን በኬር ወጉምራ አታት ይሰበሙ የቂርም ነገሮች በወሸክትና የድባሎች ወዘላዎች በጠረረኝ ፎን ያብደረራጀንዳ ወቀና መውዘይ ያለብን ሆሞ ነው የወረዲ ብርሄ ፓርቲ ጥፋት ጌ አውለኛ ወር የመንግስት ተጠሪ አቶ ብርሃኑ ደርፃ በሰነኛ ተይፍቲ የን የሰላብነይ ምካት ብሩም ሉ አገፍር የኩልም ትብብር ቁርጠኛ ኦሁን ወሰን ቀይባሉ የውዘዮሚ ወዘላዎች በኩልም ስር ዲብሉ ደረጃ ያዩም ፈያ ወዘላዎች ሲነብርምታለ ካለ ተይፍቲ ባሊ ጊዜ ነጣ ለውጣ የኮማንድ ፖስት ወዘላ ኩልም ቦዳበል ቦትባበር ማና ተወወጣ ያለ ብሆም አወረሙ በመድረኪ የውዘይሚ ሰዎች ኮማንድ ፖስቲ ባለበሚቀበሌዎች በውዘዩሚ ወዘላዎችና በቀረብኒ ከይፍቲ ፎንዱ ዘባ በማለቀው የቀረሱ ይሁንናለ በዚህ ቀበሌዎች የኮማንድ ፖስት ወዘላና ወቀርቅር ወዘሊ የውዘዩ ቦሁ ነው የማህበረሰቢ የስነ ልቦና ግንባታ በሰተት እየተተዘየና ያለመኖሚ ቦይስ ያሸ ህጋዊ እርምጃ ተወውስድ ተኪት ተለንጎይ የማመረሰብ ስነ ልቦና በዚህ ኃይል ላለ ያሊ እምነት የወገንባ በቋሙ የህግ ግድርነት ይጥቆም በሰተት ወዘላው ዘ አትይሙ ሌሊ የማመረሰብ የኮማንድ ፖስት ቶራ ያግዝም በተት ወዘላ ዘዩ ገለጡ የፖለቲካ አመራር ማመረሰብ እና ተክላሎች ጎይ የበለጠ ተገጋም ወዘይ የማመረሰብ ስነ ልቦና የበለጠ የክላለተ ቦቀና ከዛ ሰቦች ፎን ይቆንቆም ይቂናው ዘላ ጠረረኛው ኩን ያለ ብሆው አመለካቱ ነው። አውጂ የሶዶ ወረዳ መንግስት ኮሚኒኬሽን ጥፈት ጥፋት ጊን የምስራቅ ጉራጌ ዞን አርዴዎችና ስፖርት መምሪያ በሶዶ ወረዳ የፈያ ፈቃድቂነትና ስፖርታዊ የወንጉዳግ ክትትል እና ግዳፉ ተቂናውን የምስራቅ ጉራጌ ዞን እና ስፖርት መምሪያ በሶወዶ ወረዳ የፈያ ፈቃድ ቂነትና ስፖርታዊ የወንጉዳግድ ክትትልና ግዳፉ ተቂን ነው። የምስራቅ ጉራጌ ዞን አርዴዎችና ስፖርት መምሪያ የስፖርት ዘርፍ ባለሙያ አቶ ተሹ መሲለሼ ባለምኮም በወረዲ በስፖርት ዘርፍና በአርዴዎች የፈያ ፈቃድ ግልጋሎቸ የቱ ዘይሞ ዘላዎች ይብርታታ የኮንሆም ገለጥሙም ላነሰነም ጊዮ ዘይሙጫ ታይኮን ወፍጅሟ ረክቤ ቻለሆም ያዥሙቦ አበይና ቴክኒክ ኮሚቴ በመርሃ ግብሪ መሰረት በወቀና ላለ ያለሆም አጠረረ መውቀጥል ያለበሆም ገለጥ ተወጣት ማዕከላት ግንባታ ተግነባም ላርዴ የአማክል መደሮፍ ጥር ኦቻለሀንና የክርማሌዎች ጣለውሽጣ ውድድር አላለ ጉጉር ስፖርተኞች ባስ ሲተፈፈው ነው በሰባት ክላስተር ወክላለተውና ሌላም የተቋሚ ወዝላዎች በገላ ወዦች አልክነም አወረሙ የምስራቅ ጉራጌ ዞን አርዴዎችና ስፖርት መምሪያ የስፖርት ዘርፍ ባለሙያ አቶ መሐመድ አወሌ ባለምኮም በበዓላት ወቅት ተአርዴ አደረጃጀት ጎይ በጋራ በወኩን ማዕድ ወጋራዎች አለሀን አርዴይ በስኛ ትሴት ግንባት አላለ ተሳታፊ ወኩን የቻለቡ ተኪትኩም ኪት በቅል አምሳ ስፖርተኞች ውድድር ወቀነኋንና በፈያ ፈቃድ ግልጋሎች ቻለ ግዳፎ ይቅነቦና አርዲዎች በው አተባብር በጸጥታ ቂነት አዝማራን ይታረስ ለሆሙ ቀናቦች አለው ይወጣቲ የፈያቂነት ያቲጅ ቀይን ባልሙ የሶዶ ወረዳ ወጣቶችና ስፖርት ጥፈት ያውለኝ አቶ ታረቀኝ ሽመክት የባለምኩም ዞኒ በገላ ቀበሌ ድረስ ወረደም የቱዘይ ሚወዘላዎች ወጆች አለሃን ጽፈት ጌህነም ይግነበ የኮኖም ገለጥሙም በአርዴ እና በስፖርት ዘርፎች የክናወንም ቂነቶች ቀጣይነት ይነብርሆም አሽልሙ በምስራቅ ጉራጌ ዞን የደቡብ ሶዶ ወረዳ መንግስት ኮሚኒኬሽን ጉዳዮች ጥፈትጌ ጌ ተክላለቲ የህዝብ ካንፋና ወዘሊቲት ምለከት ተምሰቦች ጎ የውግግትና የስልጠና መድረክ ቂናውም ተካለኝልሁ ድባሎች ነነትነው በምስራ ጉራጌ ዞን የደቡብ ሶደ ወርዳ መንግሥት ኮሚኒኬሽን ጉዳዮች ጥፈት ጌ ተተክላለት የህዝብ ካንፋና ወዘሊት የሚለከተም ሰቦች ጎይ የውግግትና የሥልጠና መድረክ ቂነሞ። የደቡብ ሶደ ወርዳ መንግሥት ኮሚኒኬሽን ጉዳዮች ጥፈት ጌ ተተክላለት የህዝብ ካንፋና ወዘሊት የሚለከተም ሰቦች ጎይ የውግግትና የሥልጠና መድረክ በጥቅምት 7 ኪቱኩም 17 ኪራመት ማይ ቂነሞ። የደቡብ ሶዶ ወርዳ መንግስት ኮሚኒኬሽን ጉዳዮች ጥፋት ጌ ቡራ አውለኝ ኢኮኖሚ አቲት አዳምነሽ ደበላ የክትኩም 17 18 አትለኛ ሩብ ዓመት የተክላለቲ ሪፖርት ሊመለከተም ሰቦች አቀረመም ጎይ በበተተ ውግግት በቂ ነበ ፎለ ያትነት ቂ ነው ቡራ አውለኝ ቢያንቁራ ራስ መቦ ያው ራር ከነሜ ባል መሆም በተክላለቲ ደረጃ በሩብ ዓመት የቱ ዘይም ወዘላዎች ሞዘሎች ተባለ ድርሻ አካላቶች ጎይ ወገምገመው ገመው ወዘላዎች ተተክላለቶች ጎይ በአትነት ለውዘይ ያግዝቃይን ባልሙ አቲት አዳምነሽ በድባሎች ህንም አማራዊ ሚዲያ ለፈያቃይ በወጥፋኝ በወረዳ ደረጃ የቱዘይ መወዘላዎች ለህዝቢ ሳላሆም ተወቀና ፎን ሁለም ሰብ ወገዝ ያለበሆም ገለጥሙ ወዘላዎች ባትነት በውዘይ የማመርሰብ ጥፋኝነተው በዋርጋቅ ወዘላዎች ላለ የሚዲያ ማለቅነት ዋርጋቅ ጥጊ ባሁን ባልሙ ማመረሰብ ተመንግስት ጎይ ለው ላይ በፌክ አካውንት የመንግስት ወዘላሎ አበላሽ ውዘየም ሰቦች ተወታገልና ተይፍትየን ተፈያሞ ጨየን ተዋስግ ፎን ተባለድ ሻካሊ በተት ይጥበቃይ ነው ባልሙ ቢፈጅሙ ቦይ አውለኝ የገለጥ መሆም ተከላለቶች ይውዘይሞ ወዘላዎች ለህዝቢ ተዋሳላ ፎን ማለት መካቶች ያለም ኮም ገለጥ መምጎይ በወረድ ያለም ፈያ ጠጋዎች ተገየቲ ተቲለፈም ፈምጎይ ለዚኛ አቀፍ ማመረሰቢ ያሽል ያሸሆም አሽልሙ የደቡብ ሶዶ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ወዘልተኛ ኢኮኖሚ አቶ ጌታና አባይነ የተክላለቲ በተተ ወዘላዎች ያሪዳቃ የስልጣና ሰነድ ለባደርሻ አካላት አቀረሙ በዛማይ ወበልም በጥቅምት ሰባት ኪት ኩም አስራ ሰባት ኪር ዓመት ማይ ለባለድርሻ አካሊ የታቢ ስልጠና የወረዲ መንግስት ኮሚኒኬሽን ኩል በሚዲያ ኮሚኒኬሽን ግንኙነት በመረጃ ማዕከልና ዲጂታል ሚዲያ እና ማቴ በሚዲያ ሞኒተሪንግ እና ህዝብ አስተያየት ዳይሬክቶሬት ስር ይቱዘይን በተቶ ዘላዎች ግልጥ በኮነ ቋንቋ ይረደመውም ሆም ለወቀና ይሰቡም ያከላለቱ ስልጠና የኮነ ሆም በመድረኪ ተገለጠ መንግስት ኩል ይብዘይንም የልማትና የፈየወት ተዳደሮ ዘላዎች ለህዝቢ በዋሺል ህዝቢ ለልማትና ለልማቶ ሻዎች ይነሳሳሆም ለውቀና መንግስት በማመርሰብ ዘባ አመኔታዊ አመኔታይ ነብርሆም በህዝብና በመንግስት ጠረረኛ አትነታዊ ወዘላዎች ቦዘርጋ ተክላለቲ ትኩረታ በምጎይ ይውዘይ ሆምና በስልጣኔም ለገንዛቤ ፈጠረለም ባልሙ በህዝብ ንስሰሜት የተለያዩም ተሻሎቻዎችና ሀሳቦች በመንግስት ዘባ ይጥማማሆም ለውቀና ተክላለቲ ቢውዘይ እና ወዘላዎች ዘሎች ወዘላ ይወዘላ ክፍልቂናም ቦውዘይላ ላይ ይገኝ ሆም በመድረክ ይዋሽል ተቻለም ቢፈጅሙ ቦይ በኪትኩም አስራ ሰባት በተክላለት ይፋ የወዘላ ለውዘይም ወዘልተኞች የእውቅና ሽልማት ታበነሙም በወበላይ ዚገበንን የደቡብ ሶደ ወርዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ጌን የግፍት ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው በወልቂጤ ዩኒቨርሲቲ የቡታጅራ ካምፓስ በመደበኛ መርሃ ግብር የወት ማሯዋት መርወዘላ በይፋ አቂረስሙን ቤተልሔም ጎሴ ድበሎች ይዘትቦም የማዕከላዊ ኢትዮጵያ ክልል ርዕሲ አመስተዳደር ዶክተር እንዳሻው ጣሰው በወልቂጤ ዩኒቨርሲቲ የቡታጅራ ካምፓስ በመደበኛ መርሃ ግብር የወስማር ዋት መር ወዘላ በውን አቄበሱ ርዕስ አመስተዳደሪ ዶክተር እንዳሻው ጣሰው በዚኛ የባለፉ መንግስት በትምህርት ያጠኛ የወደመ ብፍላ ሰፍተ ኪተና በወዘላለም ባሉ ነው ቁና ሀገር የስተካከለ የትምህርት ቶራ ሌሊ የሰላቦ ይቅበል ውስ ላይ ችልኮም የቀረሱም ወዘላዎች ይጭምትሙ ያልፍሙም ይባል

ኩና አውረ በወልቂጤ ዩኒቨርሲቲ በዋዝማ ሯትምርት ቶራ በሀገሪት አልም ዩኒቨርሲቲዎች ጎይ የበደረ በወኩና በዋውድ የትምህርት ፈይነት በሾቅበት ተዋስና ወዘላይ የቀረሲ ወልቂጤ ዩኒቨርሲቲ የቡታጅራ ካምፓስ ተምሳይትን የወልቂጤ ዩኒቨርሲቲ ፕሬዝዳንት ዶክተር ፋሪስ ደላ ባጉራርትና ኢትዮጵያ ኩላቤ ትምህርት ማናት የቡታጅራ ካምፓስ በአካውንቲንግ በቢዝነስ ማኔጅመንት በኢኮኖሚክስን በማርኬቲንግ ትምህርት ተጠኛ ለዋትሚያር ይቀርስ የሆነውም ኦድሞ በኪት አስራ ስምንት ትምህርት ዘመን ኪት በቀል ተማሪዎች ያትመሩ ባሉ ውዳጀ የከበርክም የጌሰቦችኛ አውጀኛ ዚህ ይመስል ነበር በሌላ አውጀን እዚህ በርልክም እንመጣልክም ድረስ ኬርኬሮ ያሰማህም ኬርኬሮ ያተዥም ኬር አቅስም